አለማችሁ ግን ህዝቡን አስልማችሁ ሊጨርሱት ነው። ሰው ወደ ሄድ ነው የምትሉት? ሰው ወደ አምላኩ ሊሄድ ይገባዋል። የመዳን ቀን ዛሬ ነው። ልጆች ቀድ አፍለሃል ሙእሚኑን፣ አለ አማኞች በእርግጥም ዳኑ ይላል። የመእመናን ምዕራፍ የሚል ራሱን የቻለ ስለ አማኞች የሚናገር ምዕራፍ አለ በቁርአን ላይ። አማኞች ምን ይሆናሉ ከተባለ ዳኑ ብሎ የመጀመሪያው ቀን ቀድ አፍለሃል ሙእሚኑን በእርግጥም ብሎ ነው የሚናገረው። በእርግጥም አማኞች ዳሙ አራት በጣም አያ አ ወደ ነቢያት መንገድ ወደ ነቢያት መንገድ ተመለሱ። ጠዋት የሆነ ቪዲዮ ሰርቼ ነበር አንዲት ትልስ ትናንትና በጠየቀችው ላይ እንደገለም ዝም የገባዝን እንዳለ ለይስድ ማት አረ ክርስቲያኖች አስተውሉ፣ የተናገርኩት ነገር አስተውሉ፣ የተናገርኩት ነገር እዛ ላይ አምላክ የትኛውን ሃይማኖት ደንግጓል? ከሁለቱ መጽሐፍ አንጻር በእስልምና ስናይ ጊዜ አምላክ ራሱ እስልምና እንደደነገገው ነግሮናል፣ ለነቢያት እንደደንግጎ እንደሰጣቸው ነቢያት እንደሰበቁት ሙስሊሞች እንደደበሩ ቃል በቃል ማስረጃ ተናገርኩ። ይሄ ነገር ደግሞ ወደ መጽሐፍ ቅዱስ ስንመጣ ጊዜ እግዚአብሔር ክርስትናን አልደነገገውም። ክርስቲያን ሆኖ ብሎ አላዘዘምም። ነቢያቶችም ክርስቲያን ሆኖ ብሎ ህዝቦቻቸውን አላዘዙም። የተነገረበት ቦታ ካለ አይ እዚህ ቦታ ተብሏል ብሎ የሚናገር አንድ ተውልደ ኳ አይጥፋም። ሙሐመድ እንደዚህ ነው አላህ ሙሐመድ እንደዚህ ላድርገው እንዳለሰድባቸው በምንድን ነው ጭንቅላታቸውን እየሞላችሁ ያለው? ቆም ብላችሁ አስተው አስቡ። والله العظيم እነዚህ አስተማሪዎቻቸው እያጠፋቸው ነው ያሉት ወደ ገሃነም እየጎተታቸው ነው ያሉት። ራሳቸው አይደለ ሰው እንዴታ። ይሄ መጽሐፍ ላይ እንዲህ አለ እንኳ የሚል አንድ እንኳ ይጥፋ። አይ እግዚአብሔር እንዲህ ብሎ ለነብይ አደንግቦላቸዋል፣ ክርስቲያን ሆኖ ብሎ በቃ እንደዚህ ማድረግ እየተቻለ ካለ ራሳቸው አይደለ ነቢ ሙሐመድን መሳደብ መልስ አይደለም እኮ ለ ላ ሰለም እርሳቸውን መሳደብ መልስ አይሆንም። እንደነ የተወሰነ አይቼ ነበር ቅድም እንዳጋጣሚ ወጣ እንዳልከዝህና መልስ ምንድን ነው እንትናቸው ማስረጃቸው ሂስትሪ መጽሐፍ ስንተኛ ክፍል ላይ ትማር ነው ያጀመረ እስልምና የመጣ ከ600 ዓመት እንትን በኋላ እንዳለ ማስረጃቸው። ሰው መጽሐፍ ቅዱስ ላይ ማስረጃ የለም እንዲ የሂስትሪ ሂስትሪ ነው። ፊዚክስ ላይ ሲቪክ መጽሐፍ ላይ እስልምና ይመጣ ከክርስቶስ ልደት ከ500 ዓመት በኋላ ማስረጃ ምንድነው? ኬሚስትሪ መጽሐፍ ስሪ መጽሐፍ ስምንተኛ ክፍል ላይ ነው። አይደለም ሰው፣ እንዴት ነው ከዚህ ማስረጃ ሊይዝ የሚችል? መጽሐፍ ላይ ካለ እግዚአብሔር ክርስቲያን ሆኖ ብሎ ደንግጓል ወይ? መጽሐፉ ላይ የለም። ነቢያቶች ክርስቲያን ብሎ ህዝቦቻቸውን አዘዋል ወይ? የለም። ነቢያቶች እኛ ክርስቲያኖች ነን ብለዋል ወይ? የለም። ተው ችግር የለውም። እሺ፣ እንዳው ከአዲስ ኪዳን ባለቤቶች አንድ ነብይ ጠቅሶ ሙሴ ወይ አብርሃም ክርስቲያን ናቸው ይላል የለም ታዲያ ክርስቲያኖች ክርስቲያን የተባሉት መቼ ነው እዛው ማስረጃውን ጠቀሼላችኋለሁ የሐዋርያ ስራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርቱም በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል መቼ ክርስቶስ ካረገ በኋላ ነው ክርስቲያን የሚለው ስያሜ ተሰጣቸው እየተሰጣችሁ አይቻው አይደል እስከ ክርስቶስ ከነበረበት ጊዜ ዘመን ድረስ ከቀደምት ነብያትም እንዲሁ አንድ ቦታ ክርስቲያን ተብሎ የታዘዘበት ቦታ ይል እግዚአብሔር አላዘዘም ስለዚህ ማን ያወጣው ይሄን ስም ብዬ ደግሞ ዛነገርኳቸው። ክርስቲያን ተባሉ ነው የሚለው አምላክ ላይ ያላቸው አይደለም፣ ነብያት ላይ ያላቸው አይደለም። ሰዎች ናቸው ክርስቲያን ብለው ያወጡት ይሄን ስም፣ ራሱ ሰው ያወጣው ስም ሃይማኖት ያቤ ነው ክርስቲያን ነው የሚለው። እስልምና ስንመጣ ስል ነብይ ራሱ አይደለም ያወጣው አምላክ ራሱ። ወረዲቱ ለኩም ኢልኢስላም ዲና ይላል። ይህን እስልምናን ሃይማኖት ደነገኩላችሁ እራሱ ይላል ወደድኩላችኋል

ለሰላረ መጽሐፍ ላይ ያለ ነገር ቢያንስ ሰው እንተ ብሎ እምነቱን ያኔ እርግጠኛ ሆኖ እንዲይዝ እንኳ ያኔ እንዲህ የሚያስተምራቸው ነገር የለም። መሐመድ እንደዚህ ነው እንደዚህ ነው። ቆም ብላችሁ አስቡ። ቁል ኢንነማ አኢዙኩም ቢዋሂዳ አን ተቁሙ ሊላሂ መስና ወፉራዳ ሱመ ተተፈከሩ አላህ ምን ይላል? መሐመድ ወይ ለሰዎች እንዲህ ብለህ ንገራቸው። ነይ በአንድ ነገር ነው መመከራቸው። አንድ ሆናችሁ ወይንም ሁለቱም ከዚያ በላይ ሆናችሁ ቆም ብላችሁ ለተወሰነ ጊዜ እንድታስቡ ነው። ቆም በልናስ ያለሁበት መንገድ ምንድን ነው በመጽሐፌ ላይ አምላክ ይህን አዞኛል ክርስቲያን ነቢያቶች ይህን ነገር ሰብከዋል ወይ የቱ ጋር ያለው ነገር ከሞት በኋላ ከአምላክ ፊት መቆም አለ ይህን የሚያምን ሰው እንዴት ነው ዛሬ አምላክ ያላዘዘውን ሃይማኖት ይዞ ሊሄድ የሚችለው በየትኛው ሃይማኖት ላይ ነው እንደቱን ያዘዘ እዚህ ነው ነቢዩ መሐመድ ስለ ላ ስለም የና አብርሃምን የነ ኢስሓቅን መንገድ ተከተሉ ነው ያሉት የአብርሃም የኢስሓቅ የያዕኩብ